በየቀኑ በየቀኑ ሶስት መቶ ብር ስጥ ቢባል ለቤተሰብ በየቀኑ ለቤተሰብ በየቀኑ ሶስት መቶ አራት መቶ ብር ወጪ አድርግ ቢባል እጁ የሚንቀጠቀጥ ከምሳ በኋላ ለጫት ሶስት መቶ ሁለት መቶ ብር ያወጣ። ሌላኛው ጥያቄ ባለቤቴ ጫት ይቅማል፣ አትቃም ስለው ሀራም ነው ስለው ሀራም አይደለም ይለኛል። ትናንትና፣ አረብ ሀገር ሄደች ይሄ ሀራም ነው የምትዩ ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነቢዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት፣ ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው ቢያብራሩልኝ የሚል ጥያቄ ነው። የምርቃና ንግግር የጅህልና ንግግር። ንግግር አላህ ዘንድ እንደሚያስጠይቅ ያልተረዳ ሰው፣ ወይም የማያምን ሰው፣ የማያውቅ ሰው ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ጨብጠውታል የሚል አንድም ሐዲስ የለም። ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ አትዋሹ፣ እኔ ላይ መዋሸት ሌላ ሰው ላይ እንደ መዋሸት አይደለም። እነሆ እኔ ላይ ሆን ብሎ ያዋሸ ከጀሃነም እሳት መቀመጫውን ቦታውን ያመቻች ብለዋል። ማንም ላይ መዋሸት አይቻልም፣ ሀራም ነው። ነቢ ላይ መዋሸት ደግሞ አደጋው የከፋ ነው። የሰዎችን ዲን ያበላሻል፣ ሀላል ሀራምን ይቀያይራል፣ ሰውን ለወንጀል ያነሳሳል። እኔ ላይ ሆን ብሎ ያዋሸ እኔ ያላልኩትን ብለዋል ያለ እኔ ያላደረግኩትን አድርገዋል ያለ ጀሀነም ላይ መቀመጫውን ያመቻች በዋሸ ቁጥር ወደ ጀሀነም እየሄደ እንደሆነ ይወቅ ብለዋል። ነቢ ላ ሰላም ጫትን በእጃቸው ጨብጠዋል ይዘዋል የሚል ሀዲት የለም የዲን ማስረጃዎች ጫትና መሰል አደንዛዥ ነገሮች ሀራም እንደሆኑ ነው የሚያሳይ። የዱዓ መሳሪያ ብለው ከቃሙት ደግሞ ከሀራምነትም በተጨማሪ ቢድዓ ይሆናል። ነቢይ ዱዓ አድርገዋል፣ ዱዓን አስተምረዋል። ዱዓ መቅቡል የሚሆንባቸው ዱዓ መቅቡል እንዲሆን የሚያደርጉ ሁኔታዎችን ጊዜዎችን ተናግረዋል። ጫት ይዞ ዱዓ ማድረግ አላሉ። ከዲንጋ ከዱዓ ጋር ካያያዙት ሁለት ችግር ነው የሚሆነው። ራስን ጤንነትን፣ ዲንን፣ ገንዘብን የሚጎዳን ነገር በማድረግ ሀራም ነገር መዳፈር ይሆናል። በሌላ በኩል ደግሞ አላህና መልእክተኛው የዲን አካል የዱዓ መሳሪያ ያላደረጉትን ነገር የዲን አካል ነው የዱዓ መሳሪያ ነው በማለት ራስን ህግ አውጪ ማድረግ ከአላህና ከመልእክተኛው ቀደም ቀደም ማለት ዲን ሙሉ አይደለም ማለት ነው ያስከትላል። በዲናችን በል በሁሉም ሃይማኖቶች ነቢያት ይዟቸው በመጡ አስተምህሮቶች ማንኛውም አእምሮን የሚጎዳ ገንዘብን የሚጎዳ ዲንን የሚጎዳ ዘርን የሚጎዳ ነገር የተከለከለ ነው። እነዚህ ነገሮችን ሁሉ ነው ወይም አብዛኞቹን ጫት ያስከትላል። ዲንን ይጎዳል። ጫት የሚቅምሰው ሰው ሶላትን በአግባቡ አይሰግድም፣ ያዘገያል፣ ያሳልፋል። ገንዘቡን ያለ አግባብ ወጪ ያደርጋል። ለሰደቃ በየቀኑ ሶስት መቶ ብር ስጥ ቢባል ለቤተሰብ በየቀኑ 300 400 ብር ወጪ ያደርግ ቢባል እጁ የሚንቀጠቅጥ ከምሳ በኋላ ለጫት ሶስት መቶ ሁለት መቶ ብር ያወጣል። ጤንነቱን ይጎዳል። የተለያዩ የጤና ቀውሶችን ያስከትላል። ጫት የዘርም ችግር ያመጣል። ዘውትር ጫትን የሚቅሙ ያልጋ ችግር እንደሚኖርባቸው፣ ከባለቤቶቻቸው ጋር ተግባብተው መኖር እንደማይችሉ ይነገራል፣ ይታወቃል። ስለዚህ የተናገረው ንግግር ትክክል አይደለም። ተውበት ማድረግ አለበት። እንደዚህ አይነት ሀዲት አይታወቅም። ጫትም የተከለከለ ነው።